ያነሰ ጽድቅ የለው ባይበልጥ እንዲያውም ባይበልጥ ማለት የተመሰከረለት ስለሆነ ማለት ነው። የጽድቅ መበላለት ኖሯል ማለት የተመሰከረለት ነው። አንተ ለፓትሪያርኮች የመሰከር፣ እሱ ግን እግዚአብሔር ቃል የሚመሰክርለት ጻድቅ ሰው ነው። ጻድቅ ሰው ይሄ ጻድቅ ሰው ለአሕዛብ ሰገደ። እችን ካሉልን እሰየው፣ እሰየው። ምስክር ጥሩ ነው። እናት አባት እኮ ጥሩ ነው እንዴ። ቄስ፣ ካህን፣ ምናምን ዲያቆን፣ ምን ችግር አለው? እንደ እግዚአብሔር ቃል ካስተማረኝ ምን ችግር ሰማዕት ቅዱሳን ምን ችግር አለው? ለጌታ የተሰዉ እንዴ! ጥሩ አራያ ናቸው። ጥሩ አራያ ናቸው። ችግሩ ችግሩ ያለው እምነቴን በእነሱ ላይ ስመሰረት ነው። አቦ እንግዲህ እንትን አድርገዋልና እኔ የማደርጋለሁ ያልኩ ቀን ችግር ይመጣል። ከእግዚአብሔር ቃል ጋር ማች ማያረግ ከሆነ አየ እንግዲህ እነዚህን የሚያሉ ምስክሮች እንደ ደመሪያ በዙራችን ካሉልድን አብራን አስራ አንድ ላይ ያሉላቸው ሄዳቸው ያቸው እነማን ናቸው የሚለውን ቸው ከአቤል ጀምሮ በደንብ እስከ ሄኖክ ምናምን በጣም ኤቭሪ ዲቴይል አለው። በጣም ጥሩ። ስለ አባቶቻችን ጌታ ይመስገን፣ ምሳሌ ስለሆኑልን፣ በዙሪያችን ምስክር ስለሚሆኑልን ስለ እነሱ እጅግ አርገን ጌታ እናመሰግናለን። ግን ሲቀጠል ምን ይላል? እኛ ደግሞ ሸክምን ሁሉ ቶሎ የሚከበንን ኃጢአት አስወግደን የእምነታችንንም ራስ። አንድ ግን ያልተነካ ነገር አለ። ሃሌሉያ፣ አንድ ያልተነካ ነገር አለ። እሱም የሚያዋጣ እስከ ዘላለም ድረስ ጼጸና ማን ኢየሱስ አለ። ዳስወ ቴ ገባ ማርያም ያልካት የተወደደች እናታችን ብጽህቷ በጣም እናከብራት እኮ ወንድሜ፣ ገብርኤል እኮ ሲገለጥ የተደገጠች ሰውነቷ በቃ እምታርግ የኃጢአት ወይም ስድቅ ማጣቷን ማጣት እኮ አያሳይም፣ ሰው መሆኗን ነው የሚያሳየው። አላወቀችም ነበር ምን እንደተፈጠረ። እራሱ እንዴት ይሆናል አለች ውች እሷ እራሷ ጥያቄ ፈጥሮባታል። በቃ ሰው ስለሆነች እኮ ነው፣ እሷን የማሳነስ ጉዳይ አይደለም። ግን ሁሉን የሚያውቅ አረ ተው፣ መቼ መቼ አረ ወይ ጉድ ማይል ግን አንዳንድ አንዳንድ ጌታ አረ እባክህ መቼ ምናምን ብሎ ማይጠይቅ ሰርፕራይዝ ድማ ይሆን አለ ግራ ማይገታው እንጂ መተደ እንደዚህ ሆነ ዋው አን ያልጠበቁ ነበር የማይል ሰርፕራይዝ ደማ በፍርዱ በምኑ በንግግሩ በትምህርቱ ጥርጥ አረ የሌለበት ግን አለ ገባ ኢየሱስን ረስተው ሶስት ቀን ያህል መንገድ ከተመለሰች ልትረሳ ትችላለች። በቃ በቃ ማርያም አላወቀችም ነበር ኢየሱስ እንኳን እንደቀረ። ሄድና ሉቃስ ሁለት ላይ ተመልከተው። እየሱስ ከኋላቸው እንደቀር እንኳ አላወቁም ነበር። ትሪ ዴይስ ፈለጉት ይላል። ሆን ተፈልጋለች አየ አንተ ምትላት አይነ ማርያም ብትሆን ሁሉን አዋቂ ብትሆን ኖሮ ፈለጋ ማያስፈልጋትም። ኢሚዲትሪ ሎኬት ልታደረገው ይገባዋ ነበር። ስለዚህ ምንድን ይሄ በጣም የእሷን ነገር ማሳነስ ነው። አይደለም ሰው ስለሆነች ነው። በቃ በጣም የተወደደች እናት ስለሆነች ነው። በቃ ሰው ሰው ነች። ምንም ይሄ እንደ ማንቋሻሻ አድርጋ ትቁጠሩ። ኢትስ ኦኬ ረሳች። ደግ አደረገች። በቃ ሰው ነች። ግን ግን ግን የእኔ ግን እምነት የተመሰረተው የማይረሳ የማይጥል የማይዘነጋ የማይተው ኢየሱስ ላይ ነው።